ልጅ እንዴት እናቱን አሳልፎ በገንዘብ ይሸጣል? እኔ ህመምተኛ አይደለሁም። አስገደዳቸው ያመጣችሁኝ እናንተ ናቸው። በጆሮሽ የነገርንሽን አልሰማም የምትይ ከሆነ በዓይንሽ እናሳይሻሏት አንዳንዱ ሲያልፍለት በጣም ይፋቀር የነበረ ቤተሰብ ፍቅሩ ይጠፋል። ይሄ እንዴት ሊሆን ይችላል ብዬ ነበረ። በዕለት የሚሰጣቸውን የኪስ ገንዘብ ሲነግሩኝ በጣም ሄደ። አትጠራጠሩ፣ ስወጣ ሆስፒታሉን እከስተዋል። ይሄንን ስል፣ አይ በሽታዋ ብሶባት ነው እና ዶዝ ይጨመረላት ነው ይባል ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ቻና ላይ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬ አንድ ታሪክ ነው ይዤ የቀረብ ቁጥር እናንተ በጣም የሚገርም ታሪክ እንግዲህ የትዳር አጋሮች ሳይቀሩ የደረሱበትን መጨካከን የሚያሳይ ታሪክ ነው። እንግዲህ እግዚአብሔር ከፈቀደና ምናልባት ነገሮች መስመር ከያዙ የታሪኩን ባለቤት እንግዳይ ለማድረግ እሞክራለሁ አንዳንድ ያላለቁ ነገሮች ስላሉ ነው እንግዲህ ምናልባት እግዚአብሔር ከቀናኝ በአካል ይዤ የምቀርብ ይመስለኛል እኔ ወይ እሱን ወደፊት የምናየው ነው አሁን ግን ታሪኩን ነግራቸዋለሁ በጣም የሚያሳዝን ልብ የሚነካ ምን እየሆንን ነው የሚያስበል ታሪክ ስለሆነ ማለት ነው ይሄ በየቤቱ ያለ ታሪክ ነው ብዙ ይፋ ወጥቶ ያልተነገሩ ታሪኮች ይኖራሉ እንጂ ያልተፈጸሙ ነገሮች የሉም፣ ደጋግሜ እንደምላችሁ ማለት ነው። እና እንግዲህ ይህ ቤተሰብ ሀብታም ቤተሰብ ነው። ሞልቶ የተረፈው ቤተሰብ ነው። የኢኮኖሚ ችግር የለበትም። እንግዲህ ባለትዳሮቹ ትዳር ከመሰረቱ ቆይተዋል። ስድስት ልጆችን አፍርተዋል በጣም በሚገርም ሁኔታ እና እግዚአብሔር አንዳንድ ጊዜ ሁሉ ነገር ባርኮ ይሰጥና እኛ በራሳችን የስህተት መንገድ ብዙ ነገሮችን እናበላሻለን። ይሄ ቤተሰብ እንግዲህ እግዚአብሔር ባርኮ ሰጥቶታል፣ እንዳልኳችሁ ሀብታም ቤተሰብ ነው። በልጅም ተባርኳል፣ በገንዘብ ተባርኳል። ብዙ ንብረቶች አሉት፣ ብዙ ሱቆች አሉት፣ ብዙ የመኖሪያ ቤቶች አሉት። እንደገና ደግሞ ስድስት ልጆች ያውም ሶስት ወንድ ሶስት ሴት። ነዋሪነታቸው ቦሌ መድሃን ያለም ነው። በላይ መድሃን ያለም ዘመን አይኖሮ የሚኖሩ ሰዎች ናቸው። በኋላ ምን ሴጣን ገባ ያላችሁኝ ከሆነ ሰውየው ሌላ ቆንጆ ያፈቅራል። ለሴትዮዋ ይሄው ወሬ ደርሳታል። በፍፁም ባለቤቴን አውቀዋለሁ፣ አምነዋለሁ፣ የስድስት ልጆች አባት በምንም ተአምር ከኔ ምንም ያጣው ነገር ስለሌለ እኔን ትቶ ወደ ሌላ አሄድም ስትል ወሬ ይዞ የመጡ ሰዎችን አሳፍራ ትመልሳቸዋለች። አሁንም በድጋሚ ነገሯት አልሰማም ማለቻቸው። ከእለታት አንድ ቀን ግን በጆሮሽ የነገርንሽን አልሰማም የምትይ ከሆነ በአይንሽ እናሳይሽ አሏት። አሁን ትንሽ እንዲሆን ጥርጣሬ ገባት። ይዘዋት ሄዱ። እጅ ከፍንጅ ያዘችው። ዝርዝር ውስጥ አልገባም። ዋናው ምንድነው የተፈጸመው ነገር ስለሆነ ታሪኩ አስኳል ማለት ነው። እጅ ከፍንጅ ያዘችው ስላችሁ አይ ቲንክ ይገባችኋል። ከተባለችው ሴት ጋር ሆቴል ውስጥ መኝታ ክፍል ውስጥ ፖሊስ ይዛ ሄዳ እጅ ከፍንጅ ያዘችው። ደነገጠ። ምንም ማስተባበል አይችልም። ምክንያቱም በወሬ ደረጃ ቢሆን እንደዚህ እንደዚህ ተባልኩኝ ብትለው ማስረጃ አምጪ ነበር የሚላት። አሁን ግን ስፍራው ድረስ ሄዳ የህግ አካላትን ይዛ ሄዳ እጅ ከፍንጅ ይዘዋለች። ማስተባበል አይችልም። ሴትዮዋ በፊት መንፈሳዊ ሴት ስለነበረች አይ ከዚህ በኋላ በቃ ይሄ ትዳር ትዳር ስለማይሆን እኔ በቅዱስ ቁርባን ታጥሬ ከዚህ በኋላ ትዳር በአፍንጫ ይውጣ፣ መዳን ያለምን እያገለገልኩ እኖራለሁ ብላ ወሰነች። ስለዚህ እንፋት አለችው። ሰውየው ለጊዜው ዱብዳ ስለነበረበት ሽማግሌ ላከ። ከዚህ በኋላ አይለምደኝም አጥፍቻ አለው። ብዙ በረከት ያገኘሁት ከእሷ ጋር ነው። ስለዚህ ልጆቼንም መበተን ስለማልፈልግ ትዳሬንም መበተን ስለማልፈልግ የእምነት አባቶችን ይዤ ይቅርታ ጠይቃለሁ አለ እግሯ ላይ ወደቀ በስንት ጊዜወታ ፍሬያ እግዚአብሔር ያደረባትም ሴት ስለሆነች ትታረቀውና እንደገና ህይወታቸውን ይጀምራሉ ያደቆነ ሰይጣን ሳያቀስ አይቀርም ይላሉ አባቶቻችን ሲተርቱ ይህ ሰው ለሁለተኛ ጊዜ ስህተት ፈጸመ አሁን አሁንም እጅ ከፍንጅ ያዘችው ከዚህ በኋላ አይደለም መንፈሳዊ አባት ሌላ መለኮታዊ ኃይል ጣልቃ ገብቶ አብራችሁ ሁኑ ይለኝ አልሆንም አለች። ወሰነች። እርግጠኛ ሆነ። ሰውየውም ከዚህ በኋላ ነው እንግዲህ የተንኮል ድር ማጠንጠን የጀመረው። ምክንያቱም ልቡ በሌላ ሴት ፍቅር ታውሯል። ብዙ ሀብት አላቸው። ስለዚህ ያንን ተካፍላው እንደምትሄድ ስላወቀ ያንን ሁሉ ሀብት ብቻዋን መያዝ ፈለገ። ሴትዮዋ ፕሮሰስ ጀምራለች፣ በህግ ቤት በኩል በፍርድ ቤት በኩል መጥሪያም ሰጥተዋለች። ስለዚህ ከዛ በኋላ ምን ሊሆን እንደሚችል መገመት አላጣውም። ትዳር እያለው ነው ቺት ያደረገው። ፍርድ ቤት ምን ሊወስንበት እንደሚችል ስለሚያውቅ አንድ ነገር ማድረግ ፈለገ። መፈለግ ብቻ አይደለም፣ ያን ነገር ተግባራዊ ለማድረግ የሚሆኑ በዙሪያ ያሉ ሰዎችን አማከረ ገንዘብ አለው። በጣም የሚገርመውና ከሰማሁት ውስጥ በጣም ያሳዘነኝ የመጨረሻው ዘመን በእርግጥም ደርሷል እንድል ያስገደደኝ ምንድን ነው፣ አባት የእሷን ዘመዶች ቤተሰቦቿን፣ ሳይቀሩ እንዲሁም ደግሞ የአብራኳን ክፋይ ልጆች አሳምፆ ከሱ ጎን አሰልፏል። ይሄ እንዴት ሊሆን ይችላል ብዬ ነበረ። በዕለት የሚሰጣቸውን የኪስ ገንዘብ ሲነግሩኝ በጣም ነው የደነገጉት። ይሁን ያም ይሁን እንዴ የፈለገ ገንዘብ ቢሰጥ ልጅ እንዴት እናቱን አሳልፎ በገንዘብ ይሸጣል? ነው ያልኩት። ሆነ ምን ታደርጓለህ ነው የተባልኩት። ለዚህም ነው የዘመን ፍጻሜ ላይ ደርሰናል የሚል ድምዳሜ ላይ ደረስኩት እና በኋላ ግን ደስ የሚለው ምንድነው ነገሮችን በስክነት ሲመረምሩ ሰው በጣም ጮሌ ነገር ስለነበረ ነው። የእሷንም ዘመዶች አሳምኖ በእሷ ላይ እንዲያምፁ ያደረገው፣ ምክንያቱም ሌላ ሌላ የማይሆን ነገር ይነግራቸው ስለነበረ። በኋላ ግን ያ እንደማይሆን በሂደት ስላረጋገጡ በኋላ የተወሰኑት ልጆቿ ወደ እሷ ተመልሰዋል፣ ስለገባቸው እውነቱ ማለት ነው። እናታቸው እንደተነገረችው አይነት ሴት እንዳልሆነች በተግባር ስላረጋገጡ። እስከዛም ማረጋገጥ ነበረባቸው። ያን ያህል አመት ከእናቴ ጋር ኖሬ እናቴን አላቅም ማለት በጣም ከባድ ነው። ያሳደገችኝ ጡት ያጠባችኝን በትከሻዋ ላይ አዝላ በጀርባዋ ላይ አዝላ ያኖረችኝን እናቴን ከልጅነት እስከ አዋቂነት እድሜ ድረስ አላውቃትም ማለት እዛ በተና ነው የፈለገ ነገር ቢሆንና በዛ አይነት ሁኔታ ያሳደገችኝ በቅርብ ትከታተለኝ የነበረች እናቴን የሆነ ሰው መጥቶ እንዴነች ቢለኝ እንዴት ነው አምኜ ልቀበር ምክንያቱም ከኔ በላይ የሚያውቃት የለም ማለት እናት አብሯት ነበርኩኝ ጠራውና ጠራ ነኝ ነው ሁለመናዋ ሁለመናዬ ነው ስለዚህ በምንም ታምር እናት እንዲነች በባል ፍፁም ልቀበል አልችልም ከኔ በላይ እናቴን የሚያውቃት ስለሌለ ማለት ነው እና ልጆቹም በዛ ደረጃ ወደ አባታቸው ሳይደረጉበት ምክንያት እስካሁን እንቆቅልሽ ሆኖብኛል ሰው ወደ ዋናው የታሪክ አስኳል ስንመለስ የሚያሳዝነው ጉዳይ የተፈጸመው እዚህ ጋ ነው ይቺ ሴት በፍርድ ቤት ከሳ ንብረት ሰንጥቃ ከምትካፈለኝ ይልና የራሱን እቅድ ያቅዳል ልክ የፍርድ ቤት ቀጠሯቸው ከመድረሱ ሁለት ቀን በፊት እምትኖርበት መኖሪያ ቤት እንግዲህ አንድ ላይ ነው የሚኖሩት። ነገር ግን መኝታ ለይተዋል። ጂ ፕላትፎርም ነው የተባልኩት ቤቱ። ስለዚህ እሷ የተወሰነ ክፍል ይዛ ብቻዋን ትኖራለች። ልጆች የራሳቸው መኝታ ክፍል አላቸው። አባት ደግሞ የራሱን ክፍል ይዞ ይኖራል። ስለዚህ አንድ ህንፃ ላይ የተለያየ ክፍል ውስጥ እንግዲህ ቤተሰብ በጣም አሳዛኝ ነው። በጣም አሳዛኝ ነው። አንዳንዱ ከመሬት ከስክራች ይነሳና ገንዘብ ማግኘት ሲጀምር አውሬ ይሆናል። አንዳንዱ ሲያልፍለት በጣም ይፋቀር የነበረ ቤተሰብ ፍቅሩ ይጠፋል። አንዳንዱ ገንዘብ ማግኘት ሲጀምር የትዳር ህይወቱን ይጠላል። አዶን ነው ለምን እንደሆነ እና ለሊት ተኝታለች ሴትዮ እንግዲህ ይሄ ከራሷ አንደበት የሰማሁት ነው ነግሬያቸዋለሁ ሴትዮዋን አሁን ለጊዜው ይዞ ለመቅረብ ጊዜው አይደለም፣ በተለያየ ምክንያት ማለት ነው እና ወደፊት ነገሮች መስመር ከያዙ በኋላ ግን አይ ቲንክ በአካል ብዙ የሚያስገርሙ ነገሮች ለተመልካቾች ታቀርብልኛለች ብዬ አስባለሁ፣ እንደ እግዚአብሔር ፍቃድ ግን ይሄ ታሪክ ከራሷ ከባለ ታሪኳ የሰማሁት ነው እና ተኝቻለሁ፣ አለች ድንገት አስር ሰዓት ላይ ተቀሰቀስኩ። እነዛ ሰዎች እንዴት እንደገቡ አላቅም። እንግዲህ ቁልፍ ሁሉም ጋር ስላለ፣ እሷ የምትለው እንግዲህ ባለቤቷ በሩን ከፍቶ እንዳስገባቸው ነው የምታምነው። እሷ ያሰበችው ምንድን ነው ሴት ልጇ አጋጣሚ የእሷን የተኛችበትን ክፍል ከፍተው ሲገቡ ያው ቁልፍ ልጆቿም ጋር ስላለ፣ ሴት ልጇ ከሰዎቹ ጎን ቆማለች አለች እኔ መሰለኝ ልጄን አፍነው ሊወስዱ ሊዘርፉ የመጡ ዘራፊዎች ናቸው። ከዛ ደንግጬ ምንድነው ስል ውጭ ተባልኩኝ አለች። ምንድነው ስል አሁን ምንም ንግግር አያስፈልግም ውጭ ተባልኩኝ። ሶታ እኔ አሁን ከኔ ይልቅ ልጄን እንዳያጠቁብኝ ስለፈለግኩኝ ያሉትን ነገር ሁሉ እሺ ለማለት ዝግጁ ነበርኩኝ አለች። ከዛ ከነበርኩበት ክፍል ልጄን ማስቀደመው ልጄ ቆማ ታይኛለች አለች። ይዘውኝ ወረዱ። ሶርድ ፒክአፕ መኪና ቆሟል ግቢ ውስጥ። ልብሲን ቶልቶሉ ልበሽ ተባልኩ፣ ለበስኩ። እንግዲህ የሚያፍናችሁ ሰው ወይም ደግሞ ያፈናችሁ ሰው ምንም አድርጉ ቢላችሁ እምቢ የምትሉ ከሆነ ሊገላችሁ ይችላል የሚለው ነገር ከዚህ በፊት ስትሰማ ስለነበረች ሴት በፍርሃትም ውስጥ ነች። ያልጠበቀችው ድብዳም የወረደባት ሰው መኪና ውስጥ ትገባለች። ፒክ አፕ ውስጥ ልብሷን አልብሰዋት በኋላ ጭንቅላቷ ውስጥ ምንድን ነው የመጣው? ምናልባት ልጄን እንኳን አግተዋት እኔንም አግተውኝ ልጄን የመልቀቅ ፕሮባቢሊቲ ቢኖራቸውና ገንዘብ ቢጠይቋት እንዳትቸገር ስልኳን ትሰጣታለች። ብዙ ብር ነው ስልኳ ላይ ያለው። ከስልኬ ላይ ትራንስፈር ከማስደረጋቸው በፊት ለማንኛውም እንትና ለልጇ ስልኳን ትሰጣታለች ይዘዋት ሄዱ። ሚገርመው መኪና ውስጥ እንደገባው መርፌ ነው የወጉኝ ያለችው። በጣም የሚያሳዝነው ስቶሪ የሚጀምረው እዚህ ጋር ነው። በመርፌ ማደንዘዝ ማለት ነው። ልብ አድርጎ አንድ ውል ግን እንዳዘነጉ፣ ፍርድ ቤት ቀጠሮ ቀናቸው ሁለት ቀን ሲቀረው ማለት ነው። እና በኋላ እሷ የተረዳችው ነገር ምንድነው፣ እዛ ፍርድ ቤት ያለው ነገር ማስተጓጎል ነበር የተፈለገው። ቀጥታ ይዘዋት ሄዱት የት ነው? አንድ የግል የአእምሮ ህሙማን መታከሚያ ሆስፒታል ውስጥ ነው። በጣም በሚያሳዝን ሁኔታ ማለት ነው። አሁን እሱ የነገረችኝ እኔም ግራ ይገባኝ። ምንድን ነው እችን ሴት ምንድን ነው ያደረጉት? በቃ ባይፖላር አለባት የአእምሮ ህመም ችግር አለባት። ስለዚህ እዛ መቀመጥ አለባት በመርፊያ ደንዝዘው ማለት ነው። አሁን የህግ ባለሙያዎች እዚህ ጋር እንድትረዱኝ ይፈልጋለሁ። እኔ የህግ ባለሙያ ስላልሆንኩኝና ሂደቱን ስለማላውቀው ማለት ነው እና አንድ ሰው እሱ ራሱ አምኖ የአእምሮ ታማሚ ነኝ ካላለ በስተቀር በሶስተኛ ሰው ጣልቃ ገብነት በሶስተኛ ሰው አስገዳጅነት አንድን ሰው መርፌ ወቅተው በቃ አንተ የአእምሮ ታማሚ ነህና ስለዚህ የግድ ሐኪም ቤት መግባት አለብህ ተብሎ የሚወሰድበት ሂደት አለው ወይ? እኔ እስከሚገባኝ እንዲሁ ሎጂካሊም ስመለከተው እንዲህ አይነት ነገር በፍጹም የሚቻል አይመስለኝም። እንዳልኳቸው የህግ ባለሙያዎች ይህንን ፕሮግራም የምትከታተሉ የህግ ባለሙያዎች አስተያየት ትሰጡበታላቸው። እችን ሴት ግን እንግዲህ ማነው የፈረመው? ስል ባለቤቷ ነው የፈረመው። ይባል ባለቤት የፈረመው ነው ፈረመ የአእምሮ ህመምተኛ ነች አስባሉ፣ አስባለ በፒክ አፕ ለሊት። እቺ ሴትዮ ባይፖላር አለባት ወይም ደግሞ የአእምሮ ህመምተኛ ምችም ትባል፣ ግን ለሊት ነው ወይ የሚወሰደው? እንደዛ የሚታመን ከሆነ የምር ሴትዮ ያለ መርዳት ታስበው ከሆነ ሌሊት እንደሌባ በአስር ሰዓት ላይ መምጣቱ ለምን አስፈለገ? ቀን መጥተው ቀን ይዟት ለምን አልሄዱ? ሰው እየተመለከተ ሰው እያየ ጎረቤት እንኳን ቢጠይቅ አይ ትንሽ ስላመማት ወደ ሆስፒታል ልንወስዳት ነው ይባላል አለ እሱም ሆነ እሷ ፈቃደኛ ስትሆን። የሆነው ግን እንደዛ አይደለም። እሷም እንደነገረችኝ ሌሊት ነው ሌሊት፣ ሊያውም ደግሞ ባይ ፎርስ ጡንተኛ ሰዎች መጥተው ይዞኝ ሄደው የሆስፒታሉ ባለቤት ነው ከሰዎች ጋር ነው ያለችኝ። የሆስፒታል ባለቤትስ ይችላሉ ይሄንን ለማድረግ መብቱ አለው ወይ? ሌሊት አስር ሰዓት ላይ ያለ ፍርድ ቤት ትእዛዝ ለባድርጉ ያለ ፍርድ ቤት ትእዛዝ አንድን ሰው ከተኛበት አስነስቶ የአእምሮ ህመምተኛ ነው ብሎ መርፌ ወቅቶ ይዞ ሄዶ ሆስፒታል ማስተኛት ይቻላል ወይ? አዲስ አበባ ውስጥ ስንት የሚገርም ታሪክ ነው እየተፈጸመ ያለው፣ ወገኖቼ ሄድኩኝ አለች ገባው። ሁለት ወር ነው የቆየችው እና በዛን ሰዓት ላይ ጠፍታ በነበረበት ሰዓት ላይ በጣም የቅርብ ወዳጆቿ ተሸብረው እሷን ለመፈለግ ያላደረጉት ጥረት እንዳልነበረ አስታውሳለሁ። እና ሴትዮዋን በድቃት አውቃት ስለነበረ ምን ሆና ነው ስል እንዲህ እንዲህ አሁን የነገርኳቸው ታሪክ ተነገረኝ። ቢያንስ እናንተ ለምን ፖሊስ ጣቢያ አታመለክቱም ያልኳቸው የቅርብ ሰዎቿን የት ብለን ነው የምናመለክተው? አንደኛ ደግሞ እንዲህ በወሬ ደረጃ ነው የሰማነው፣ እንጂ በኋላ ነው የተረጋገጠው ነገራችን ላይ ሴትዮዋ ከወጣች በኋላ ነው ይህንን ሁሉ ታሪክ እሷ ነግራን እየተረዳ ነው። እና ወዳጆቿ በጣም ተጨንቀው እንደነበረ ምናልባት ትኖራለች ወይም ደግሞ የሆነ ቦታ ላይ አስገብተዋት ብለው አስገብተዋታል ብለው ያሰቡበት የተጠራጠሩበት ቦታ ሁሉ ሄደው ፈልገዋታል። ይህንን ቦታ ግን አያውቁትም፣ አስበውትም አያውቁም። ሰው ሁለት ወር ቆየች። ከሁለት ወር በኋላ እንደገና እንግዲህ ምክንያቱም የማይታወቅ ሁኔታ ምናልባት እኔ የምጠረጥረው ምንድነው፣ በቃ የፍርድ ቤቱ ነገር ተስተጓጉላል። እስከዛ እሱ ማድረግ ያለበትን ማመቻቸት ያለበትን ነገር አመቻችቷል። ከዛ በኋላ ምንም አታመጣም በሚል ግምት አስወጥተዋታል። አሁንም ፈርሞ ያስወጣት ባለቤቷ ነው። ከእሷ አንደበት እንደሰማሁት የዚህን ጊዜ ነው የእሷ ቤተሰቦች ፊታቸውን አዞረውባት የነበሩ ቤተሰቦቿ እየሆነ ያለው ነገር እየገባቸው የመጣው ከዛ በኋላ እንደገና ነገሮች ተቀየሩና፣ ፊታቸውን ወደ እሷ መለሱ። እሱን ፊት ነሱት። እየሆነ ያለው ነገር አንደርሳን ስላደረጉ ኢቨን በከፊል ልጆቿ ማለት ነው። በጣም የሚገርማችሁ እንግዲህ ባይፖላር አለባት የተባለችውን ሴት ኦፊር ከርድ ቢሆን እዚህ በአካል የማግኘቱ አጋጣሚ ስለነበር፣ ንግ ያውራ በጣም የተረጋጋች በጣም አንድ በተረቱ የምታደርገውን የምታቅ የሚገርም ወርቅ አፈራለችኝ። ሄድኩኝ እንደነገርኩ በመርፌ አደንዝዘውን ያስገቡኝ ነው ያለችኝ። መድኃኒት ሲሰጠኝ ክኒኒ ልክ ነርሷ መታሰሰተኝ፣ እሺ ልናውጥና ምላሴ ውስጥ እቀብረዋለሁ አለች። ሲሄዱ ግን አውጥቼ ጥለዋለሁ። እነሱ እየገመቱ ያሉት ምንድን ነው? በቃ መድኃኒቷን እየወሰደች ነው ነው። እና መድኃኒት ካልተወሰደ የሚታየው ሲፕተሙን ምልክቱን ነግረውኛል አለ እና ያንን ምልክት ግን በፍፁም እነሱ አያውም። ስለዚህ ምንድን ነው ያሰቡት? አይ በቃ መድኃኒቷን በትክክል እየወሰደች ነው። እሷ ግን ክኒኑን ትውጥና ትተፈዋለች አንዳንዴ ስታቸግር ንዴት ይዞኝ አለች እንዲ እኔ ሕመምተኛ አይደለሁም አስገደዳችሁ ያመጣችሁኝ እናንተ ናችሁ፣ አትጠራጠሩ፣ ስወጣ ሆስፒታሉን እከስተዋለሁ። ይህን ስትል አይ በሽቷ ብሶባት ነው እና ዶዝ ይጨመረላት ነው የሚባለው። በሚገርም ሁኔታ ከዛ የመድኃኒቱን ዶዝ ጨምሮ ያመጣል፣ ነው ትቀበላችኋለች፣ ሲወጡ ትተፈዋለች። እሚገርም አለች። እኔ እሷን ያወቅኩት በቅርብ ሰዎች አማካኝነት፣ የቅርብ ሰዎች ሲነግሩኝ ቤተክርስቲያን የምትረዳ ከቤተክርስቲያን የማጠፋ ከገዳም የማጠፋ፣ በጸሎት ኃይል ብቻ ያለች፣ በሀብት በንብረቷ የማትመጻደቅ፣ የድሆች እናት፣ የተቸገሩ ሰዎችን የምትረዳ እንዲህ አይነት ባህሪ ስላላት እግዚአብሔር አቆይቷታል። እሷም ያለችው እዛ ውስጥ የሚገርም አለች። አናንድ ጊዜ ሐኪሞቹም በጥንካሬ ይገረሙ ነበረ። እነሱ ያላወቁት አለች። እነሱ በዓለማዊ መንገድ ነው ነገሮችን ኢቫሉዌት የሚያደርጉት። እኔ ግን በውስጥ የመድህን ያለ ምንዤ ነው በዚ አይነት ሁኔታ ብገፋም ሊያውም መጀመሪያውንም ተበድዬ፣ መጀመሪያውንም ተገፍቼ በዚ አይነት ሁኔታ ይሄ ሳያንሰኝ መገፋቴ ሳያንሰኝ እንቺት መደረገ ሳያንሰኝ እንደገና እንደገና መርፌ ተወግቼ አደንዝዘውኝ ሆስፒታል ውስጥ መግባቴ የበደል በደል ነው ነገር ግን መድኃኒዓለም ሰዎች ቢገፉ መድኃኒዓለም ካልጣለ አትወድቅም ያለ ነው እስማማለሁ ከዛ ያ ሁለት ወር ሲሞላ እንደገና እንደነገርኳችሁ ተፈርመው ወጣች ቤቷ ገባች መጀመሪያ ወጣ ቤተሰቦቿ ጋር ነበር ያረፈችው በኋላ ግን የህግ ባለሙያዎችን ስታማከም ከቤትሽ እንዳትወጪ ቤትሽ ሆነች ተከራከሪ ነው ያሏት ከዛ በኋላ ጠበቃ የያዘች አሁን ጠበቃ ይዛ መከራከር ከጀመረች አይ ቲንክ የሆነ ነገር ጥቃትም ሊያደርስ ቢሞክር እንኳን በህግ የተያዘ ጉዳይ ስለሆነ ቢያንስ ይፈራል ብዬ አስባለሁ። እሷም እንደዛ ነው የምትገምጠው። እና ከዚህ በኋላ እንደውም የቅርብ ሰዎቿ ምንድን ነው አሁንም እንዳይጎዳሽ አሁንም እንዳይጎዱሽ፣ በፊት የጎዱሽ ሰዎች በፊት አፍነው የወሰዱሽ ሰዎች እንዳይጎዱሽ ስትባት ፍጹም የህግ ጠበቃ ይዣለሁ ያለውን ነገር ነግሬዋለሁ። ከዚህ በኋላ ወይ ቢሰወር ወይ ተመሳሳይ አይነት ነገር ቢፈጸም በቃ፣ እነማን እንደሆኑ እንደሆነ ምን እንደሆነ አጠቃላይ ሁኔታውን ለጠበቃይ ስላስረዳው ጠበቃይ ጨርሷል ነው ያለችው። እና ሰዎች ከማጋ ነው እየኖር ነው ያለ ነው ንብረትን ጠቅልሎ ለመውሰድ ሰውን ከለፋበት የልፋት ውጤቱ ፎሪ ለማውጣት በዚህ ደረጃ በዚህ ርቀት መሄዱ ለምን አስፈለገ? ሰዎች ይጋባሉ። የማይስማሙበት ነገር ከተፈጠረ በሰላም እኮ መለያየት ይቻላል። አለ በሰላም ቢያንስ ስድስት ልጆችን ያፈሩ ባለትዳሮች ናቸው። በማላቸው አለም ስማማት ካለ አይ በቃ እስከዛሬ የነበረን ትዳር ጥሩ ነበር፣ ልጆች ወልደን አድርሰናል። ስለዚህ በሰላም እንለያይ። እሷም የሚደርሰውን ድርሻዋን ይዛ የራሷን ሕይወት ትቀጥላለች፣ ባለም እንደዛው የሚደርሰውን ይዞ የራሱን ሕይወት ይቀጥላል። ይሄ የነበረ ያለ ወደፊትም የሚኖር ነው። ባይሆን ጥሩ ነው ትዳር በትንሽ በትልቁ ተበትኖ ልጆች ከሁለት አንዳቸው ጋር ለማደግ ባይገደዱ ወይም ደግሞ እናትና አባታቸው ተለያይተው እያዩ ባይሳቀቁ መልካም ነበረ። ነገር ግን ያ የሚሆን ከሆነ ደግሞ በዚህ ደረጃ የሴጣንን ክፋት ተግባራዊ ከማድረግና የትዳር አጋርን በአንድ ወቅት እቅፍ ውስጥ የነበረችን ሴት በመርፌ አደንዝዞ ራሷን አስቶ ሆስፒታል ውስጥ ኪኒን እያስቃሙ አልቃምችላቸውም እንጂ ሁለት ወር ማስቀመጥ የጭካኔዎች ሁሉ ጭካኔ ነው ብዬ ነው የማም። ነው የትዮ ሀብታም ነች። መሰረቷ እንደዛ ነው። ቆማ ያሰራቸው ቤት ነች ቤት ነው እሷ ነገረች፣ ቆሜ በባሬላ እኔ ራሴ አሸዋና ሲሚንቶ እያመላሉት ቆሜ ያሰራው ቤት ነው ያለችው። እና በሁለቱም ወገን ሰዎች ሲያልፍላቸውና ገንዘብ ሲያገኙ ለምንድን ነው ወደ አውሬነት የሚቀየሩት? እስኪ የማህበራዊ ሳይንስ ዘርፍ አጥኞች የሆነ ነገር በሉን በዚህ ላይ። ሰው እግዚአብሔርን እያመሰገነ ትዳሩ ሲባረግ ሀብት ማግኘት ሲጀምር፣ ልጆች ማግኘት ሲጀምር እግዚአብሔርን እያመሰገነ ለምንድን ነው በትክክለኛው መንገድ እየተደሰተ መኖርም የማይችለው? እና ይቺ ሴት ፍርስ አሁን ትንሽ ይሄ እንግዲህ ረጅም ጊዜ ያስፈራሩኝም ነበር አለች። ዚያሉ በነገራችን ላይ እኔ በፍጹም ቅድም እንደነገርኳቸው የአእምሮ መምተኛ አለ ሆን መርፌ እንወጋሻለን ነበር የሚሏት። መርፌ እንወጋሻለን ማስፈራሪያ ማለት ነው። ማታርፊ ከሆነ አርፈሽ የማትቀመጭ ከሆነ በመርፌ አዳክመን እናስተኛሻለን። ስለዚህ ያንን ስለማትፈልግ ከዚ በፊትም ደግሞ የምትሰማቸው ነገሮች ስለነበሩ መርፌው እንደሚያደንዝ ዲዚ እንደሚያደርግ ስለምታቅ የሆነ ነገር ሲሏት ትረጋጋ ነበረ። እና በውስጥ የራሴን ካልምዳውንለው ነበር ነው ያለች። ምክንያቱም ከነዚህ ጋር ማንም የሚጋፋ የለም። በሀይል በፎርስን ያወጧት፣ በፎርስን ሆስፒታል ያወጧት። አራት መቶ ምናምን ሺህ ብር ሲከፈል፣ ከእሷ የተከፈለው አራት መቶ ምናምን ሺህ። ያልታመመች ሴትየው፣ ባይፖላር ያልሆነች ሴትየው። እሱ ነው ሎኒ። አሁን በህክም እናረጋግጣለሁ ነው ያለች። በፍጹም ባይፖላር ያለንኩትን የአእምሮ ህመምተኛ ያለንኩትን ሴትዮ ነሽ ብለው ማስረጃውን አረ እንትን ብዬሽ፣ እኔ በህግ እጠይቃለሁ ነው ያለችው። መጥቷ ነው እንዲህ አይነት ሰዎች ምልክታቸው ያስታውቃል አይደለ? እንዲህ የሆነ ሰዎች እገሌ እየተከተለኝ ነው፣ እገሌ ሊያጠፋኝ ነው፣ እገሌ እንዲህ እንዲህ፣ ማህበራዊ ሚዲያዎች ላይ እንኳን ብዙ ተመልክተናል። እነዚህ አይነት ሰዎ እንዲህ አይነት ምንም አይነት ምልክት ግን እሷ ላይ የለም። እንግዲህ ከማውቃት ካገኘኋት ሁለት ቀን ሶስት ቀን አግኝቻታለሁ፣ አውርቻታለሁ። ኦፍ ሪከርድ ቢሆን ማለት ነው። እና በጣም ተረጋግታ የምታደርገውን የምታቅ ኢቨን ስትናገር እንኳን ኦራቶሪዎች በጣም ድርብብ ያለች የቤት መቤት ነች። ያንን ነው የተረዳሁት። እና በምን መለኪያ የአእምሮ ህመምተኛ ነች እንዳሏት፣ እንግዲህ የህክምና ባለሙያዎቹ እና የህክምና ማዕከሉ ሰዎች ናቸው የሚያውቁት እሱን ወደፊት እነሱ የሚጨርሱት ነው። በፍርድ ቤት ቢሆን እሷም ጠይቃቸው በምን በምን ምክንያት ነው ይሄንን ያላቸዋት ማስረጃ አምጡ ምናም ሲባል ብዙ ነገሮች ይገለጣሉ ብዬ ነው የማስበው። ዞሮ ዞሮ ግን አሁን ለነገራቸው የፈለግኩት ምንድን ነው እሷም ያለችኝ እንግዲህ አንተ ብዙ ታሪኮች ስትሰራ እሰማለው ብዙ ታሪኮችን አይቻለው ብዙ የሚያስገርሙ የሰዎችን ታሪክ ስታዳምጥ ወይም ደግሞ መልሰ ለተመልካቾችን ስታቀርብ አቃል ነው እና እንዲህ አይነት ታሪክ ግን ሰምተህ ታውቃለህ ያለችኝ ነው። ብዙ የጭካኔ ታሪኮችን ሰምቻለሁ፣ ነገር ግን ባለቤቷ በመርፌ አደንዝዞ ሆስፒታል የወሰዳትን ሴት ታሪክ ሰምቻ አላቅም እውነት ለመናገር እና እስኪ አንተ ፍርድ ስጥ አለችኝ። እኔ ፍርድ መስጠት አልችልም። ትክክለኛ ተግባር አይደለም። አዎ ትክክለኛ ተግባር አይደለም። የሚያናደር ተግባር ነው። አዎ የሚያናደር ተግባር ነው። ስድስት ልጆችን ወልዶ ሀብት አፍርቶ በዚህ ደረጃ መለያየት ያስጠላል። አዎ ያስጠላል። ነገር ግን የመጨረሻው ዘመን ላይ ስለደረስን ነው ብለን ብቻ የምናልፍ ከሆነ ይሄ ነገር አእምሯችን እየተለማመደው መጥቶ ነገ ከነጎዲያም ደግሞ እንደዚህ አይነት ታሪኮችን እንሰማለን። ለዚህ መፍትሄው እንደኔ እምነትና እንደኔ ግምት፣ አንደኛ የህግ አካላት ለማንም ሳይድ ሳያደርጉ፣ በገንዘብ ሳይገዙ ትክክለኛዋን ውሳኔ ኢቭን በሂውማኒቲ ሊወስኑ ይገባል ብዬ ነው የማምነው። እና ሴት ሀቅ አላት እሱ በፍርድ ቤት ወደፊት የሚረጋገጥ ነው። ግን ቢያንስ የተፈጸመባትን ነገር ተከታትለው ትክክለኛውን ፍርድ ሊሰጧት ይገባል የሚል የግል እምነት አለኝ። በዚህ ላይ እንዳልኳቸው የህግ ባለሙያዎች በተለይ በተለይ አንድን ሰው ያለሱ ያለሱ ፍቃድ ህመምተኛ ነው፣ የአእምሮ ታማሚ ነው ብሎ አስገድዶ መኪና ውስጥ ይዞ ሄዶ ሆስፒታል ማስተኛት ይቻላል ወይ? ይሄንን እባካችሁ ቮለንተሪ የሆናችሁ የህግ ባለሙያዎች ደውላችሁ ነገሩ በዚህ ጉዳይ ላይ ሌሎችም የህግ ባለሙያዎችን አነጋግሬ በጉዳዩ ላይ በስፋት መሄድ ስለምፈልግ ማለት ነው ይቻላል ወይ ካልተቻለስ እኔ ይቻላል ብዬ አላስብም ላልኳችሁ ያው የህግ ባለሙያዎች የሚመልሱት ነገር ነው የሚሆነው ካልተቻለ ይሄንን ያደረጉ ሰዎች ላይ ክስ መመስረት አይቻልም ወይ እነዚህን ሰዎች በፍርድ ቤት ጠይቆ ማስቀጣት አይቻልም ወይ? እንደዛ ከሆነ ማለት እኮ ለምሳሌ ስራዬን እየሰራሁ በሰላም ውዬ ማታ ስተኛ፣ አስገድደውኝ አይ በቃ አንተ ታማሃል፣ ስለዚህ ሆስፒታል ይዘን እንሄዳለን። የፈለገ የቤተሰብ የቅርብ አካል ይሁን ያለ እኔ ፍቃድ ያለኔ ህመምተኛ ነኝ ብዬ ሰላምን እኔን አስገድዶ የሆነ ሰንበዲ ሶስተኛ ሰው ሁለተኛም ሰው ይሆን የቅርብ ሰው ሰውየም ይሆን እኔን ያለኔ ፍቃድ ይዞኝ መሄድ ይችላሉ እንደዚህ አይነት ማዕከል ውስጥ። ለዛም ነው ማብራሪያ ያስፈልገዋል እምላችሁ። ዞሮ ዞሮ ግን አሁን በየቤቱ የምንሰማው ታሪክ በጣም የሚያሳዝን ነው። እንግዲህ እግዚአብሔር ይታረቀም ሌላ ምን ይባላል? ደጋግሜ ነው እምላችሁ ማለት ነው እና እንዲህ አይነትም ታሪክ በየቤቱ አለ። ስለዚህ ሰዎች ስንኖር በመላ ይሁን ማንስማማ ከሆነ በሰላም መለያየት ይቻላል። ኦፍኮርስ መለያየትን እግዚአብሔር አይፈቅድም። የግድ መለያየት ግድ ከሆነ ግን በዚህ አይነት ሁኔታ ባይሆን መልካም ነው የሚለውንም እግረ መንገድ መናገር እፈልጋለሁ። እስኪ የፕሮግራም ተከታታዮች በዚህ ላይ አስተያየት ስጡበት፣ በሀሳብ መስጫው ሳጥን ውስጥ አስተያየት ስጡበት። የዛሬው መርሃ ግብር የተከታተላችሁት ነበረ። አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ ከልብ አመሰግናችኋለሁ። መቶ ሺህ ልንገባ ኦልሞስት ከአራት መቶ በታች የሆነ ቁጥር ነው የሚያስፈልገን ይህንን መድፈን ብዙዎቻችሁ አያቅታችሁም ቅንነቱ ካለ ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ አደርጉና መቶ ሺህ እንሙላ የዛሬውን ራግብር በዚሁ አበቃው በያላችሁበት ሰላም